ዋስ ጎሮን ጋ ዲስ ስ ዩኒክ እንግሊሽ ኮንግራችሌሽንስ! ዛሬ ያመጣንላችሁን እድል ብታውቁ 100 ደይስ እንግሊሽ ማራቶን ይላል። መቶ ቀን መቶ ቀን ይላል እንግዲህ በመቶ ቀን ውስጥ ለምን እንደው መቶ የሆነው ለምን ማራቶን አልከው ለምን ምናምን እዚህ ቪዲዮ ላይ ማለት ነው። ይህንን ዘ ቤስት ሜቶድ ኦፍ ቲቺንግ የሚባል በዓለም አቀፍ ደረጃ ምርጥ የማስተማር ዘዴ የሚባል የለም ከቀን ቀን አስተማሪው ራሱን እያሻሻለ ዘዴ እየቀየረ እስኪ የተሻለው ምርጡ ዘዴ የትኛው ነው እንደዚህ እያለ ይመጣል እንጂ ማለት ነው። ስለዚህ ከዛሬ ቀደም ሲለቀቁ ከነበሩ ቪዲዮዎች የአሁኑ እጅግ በጣም አስር ጊዜ ለየት ይላል ይላል አስር ጊዜ አስር እጥፍ ማለት ነው። በምኑ ይለያል? በምን ነው በዚህ በኋላ የምንከታተል እንዴት አድርገን ብላችሁ ብትሉኝ፣ ልስንቱ ሜ ኦኬ። ከዚህ በፊት ስናስተምር የነበረው ወይ ቁጭ ብለን ነው ወየት ላይ ነው ማለት ነው? ዋይት ቦርድ ላይ ሆነን እየጻፍን ምን እያልን ነው? ይህ ይቀራል ሳይሆን ይቀጥላል። ነገር ግን ሜተዱ ሽፍት ያደርጋል ይቀይራል። በምን መልኩ? አንደኛው ሌሰኑ ሪል ላይፍ ድራማቲክ ነው የሚሆነው ልክ እንደ ድራማ አይነት ማለት ነው። ድራማቲክ ሆኖ በእንግሊዝኛ በአማርኛውም ሆኖ ግን ድራማቲክ የሆነ እንዳይሰለቻችሁ የሚያደርግ ሪል ላይፍ ኢንግሊሽ ነው የሚሆነው የመጀመሪያው። በሌሰኑ ውስጥ ምን አለ? ቮካብለሪ አለ፣ ግራመር አለ ኤክሰርሳይዝ ግን ምንጊዜም የማይቀር ነው። ኤክሰርሳይዝ ምንድን ነው? መለማመጃ ጥያቄዎች ምንጊዜም ከቪዲዮ መጨረሻ ላይ ይሰጣሉ ማለት ነው፣ ምንጊዜም። ኦኬ ቮካብለሪ አለ፣ ግራመር አለ፣ ኤክሰርሳይዝ አለ። ከዛ ደግሞ ራይቲንግና ስፒኪንግን ለማስተማር አስተማሪውን ስለማታገኙት አስተማሪውን ማግኘት አይችሉም አይደለም፣ ራይቲንግና ስፒኪንግ ላይ ስትንትን ስትሉ ስለማታገኙት ኢንስትራክሽኖች ይሰጣሉ። ይህን ይህን ይህን አድርግ የሚሉ ማለት ነው። እንግዲህ ካደረጋችሁ ታደርጋላችሁ መታዘዝ አለባችሁ ማለት ነው። ባለሙያ ይህን አድርጉ ሲላችሁ ማድረግ አለባችሁ። ሁልጊዜም ኢንስትራክሽናል የሆነ ኩዌስችንስ ይሰጣሉ። የትዕዛዝ ጥያቄዎች ይሰጣሉ። እነሱ ማድረግ ይኖርባችኋል ማለት ነው እንግዲህ የተመረጡ ቮካብለሪ ዝም ብሎ ቮካብለሪ ማንኛውም ቮካብለሪ ሳይሆን ቢግነሮች ማወቅ ያለባቸውን ቃላት፣ ቢግነሮች ማወቅ ያለባቸውን ሐረጎች፣ ቢግነሮች ማወቅ ያለባቸውን ኢዲየምስ፣ ቢግነሮች ማወቅ ያለባቸውን ግራመር። ይሄ ተመርጠው በትክክል የተመረጠ ቮካብለሪ፣ የተመረጠ ግራመር፣ አጠቃላይ በሌብላችን ማለት ነው። በደንብ አድርገን ነው የምንማረው ማለት ነው። ስለዚህ ከቀላል ወደ ከባድ ነው ስትራክቸር አድርገን የምንሄደው። ማራቶን ያልኩበት ምክንያት እንግዲህ ታላቁ ሩጫ ሲጀመር አይታችሁ ከሆነ ታላቁ ሩጫ ሲጀመር የሚሰለፈው ሰው ስንት ነው? ማዕት ሰው ነው፣ አንዴ ለመሮጥ የሚሰለፈው። እኛም ጋር ዩቲዩብ ላይ አሁን በእርግጠኝነት አሁን ይሄ የመጀመሪያው ዩቲዩብ አለ አይደለ? የመጀመሪያው ዩቲዩብ ሲለቀቅ ለራሱ ቃል ይገባል። በቃ ከዚህ ከሃንድረድ ዴይ በኋላማ እንዲህ አድርጌ ምናምን ምናምን ብሎ ይመጣል፣ አይደል? ከዛ ሞቲቬሽኑ ቀንስና ምን ይሆናል ማለት ነው። እየተንጠባጠበ እየተንጠባጠበ እየተንጠባጠበ ይመጣል አይደል። ይህ እንዳይሆን ምንድን ነው ማድረግ ያለብን? እኛ በየቀኑ የምንሰጣችሁ ቲፖች ይኖራሉ። ሞቲቬሽናችሁ ከፍ እንዲል፣ ሬዚሊየንሳችሁ፣ ኮሚትመንታችሁ፣ ቁርጠኝነታችሁ ከፍ እንዲል በማይሰለች መልኩ ስለምናደርገው ሌሰኑን አይሆፕ እንደዛ እንደታላቆ እየተንጠባጠባችሁ አትቀሩም፣ ለማለት ፈልጌ ነው። ማራቶን በባህሪው ምን ይፈልጋል? ስታሚና ይፈልጋል። ከፍተኛ የሆነ ጥንካሬ ኢንዱራንስ ይፈልጋል፣ አይደል ሄቪ ትሬኒንግ ይፈልጋል። ከፍተኛ የሆነ ስልጠና ይፈልጋል፣ አለ ምክንያቱም 42 ነጥብ 195 ኪሎ ሜትር ማለት ኢስናሬዚ አይደለም እንዴ? ስለዚህ ምንድን ነው ማድረግ ያለብን? እጅግ በጣም ከፍተኛ የሆነ ፕራክቲስ እናደርጋለን። ማራቶን ሯጮች ማራቶንን ለማሸነፍ ከማራቶን በፊት በየሜዳው በየተራራው በየስርቻው የሚያደርጉት አላት ኦፍ ትሬኒንግ አለ። ብዙ ስልጠናዎች ያደርጋሉ። ብዙ ፕራክቲስ ያደርጋሉ። ኢት ኢስ ከዛ አፍተር ሎት ኦፍ ትሬኒንግስ ን ፕራክቲስስ እዛ ጋር ይለያል ማለት ነው፣ እዛ ጋ። ስለዚህ እናንተም ቢሆን ኦቨርናይት የሚመጣ ነገር አይደለም። ሃንድረድ ዴይዝ ያለበት ምክንያት ከዚህ በፊት የዘጠና ቀን ዩኒክ ኢንግሊሽ ቤዚክስ ላይ ጀምረን 3435 ላይ 37 ሶሪ፣ ከዛ በሌላ ቻናል ዩኒክ ኢንግሊሽ ቤዚክስ ላይ እክል ሲገጥመው ወደ ዩኒክ እንግሊሽ ቤዚክስቱ ቀይረን ወደዛ ቀይረናል። እዛ ላይ ያገኛችሁት ማለት ነው። አሁን ደግሞ መቶ ቀን ማራቶን ይላል። እንደ ማራቶን ጥርሳችሁን ነክሳችሁ ለብዙ ጊዜ ፕራክቲስ አድርጋችሁ መጨረሻ ላይ የምታገኙትን ነገር ታገኙታላችሁ ማለት ነው። ስለዚህ አሰጣጡን በተመለከተ ምን ይሆናል? ቅድም ከላይ የነገርኳችሁ ነው። እንግዲህ በትምህርት ውስጥ ማለት ነው፣ በአጠቃላይ ሌሰኑን ስንሰጥ ምንድነው ግራመር ብቻ እንዳይሆን ቮካብለሪ ብቻ እንዳይሆን፣ ሁለቱ ግን ኢንተግሬት እንዲያደርግ ግራመሩም ቮካብለሪውም አብረው ኢንተግሬትድ ሁነው ሂደው ሂደው አላማቸው እነዚያ ኢንፖቶች ወደ ስፖክንና ወደ ራይቲንግ እንዲሄዱ፣ ራይቲንግ ላይ ደግሞ እዚሁ ላይ ማስተማር ስለማንችል ተማሪውን በአካል ስለማናገኘው ዩቲብ ስለሆነ ስፖክንን በአካል ከኛ ጋር ፕራክቲስ ስለማያደርግ የፕራክቲስ የስፒኪንግ ፕራክቲስ ጥያቄዎች የራይቲንግ ፕራክቲስ ኢንስትራክሽን ሰወር ጥያቄዎች ስለሚሰጡ እነሱን ምን ያደርጋሉ? ፕራክቲስ ያደርጋሉ ማለት ነው። ስለዚህ መቼ ነው የሚጀምረው? ይሄ ነው አይደለም፣ መቼ ይጀምራል? ይሄ ሃንድሬድ ዴይዝ ኢንግሊሽ ማራቶን፣ የመቶ ቀን የእንግሊዝኛ ማራቶን መቼ ነው የሚጀምረው? ራይት አፍተር ዚስ ዴይ፣ ከዛሬ ቀን በኋላ ይጀምራል ማለት ነው፣ ነገ ይጀምራል ማለት ነው። በሌላ በኋላ እንቀጥላለን። እያንዳንዷ ነገር ግን እያንዳንዷ ቪዲዮ የአማረች እንድትሆን ጠንክረን እንሰራለን ማለት ነው። እንዳትስልችን በቃ ድራማቲክ ከሆነ ሪል ላይፍ ከሆነ በደንብ እናንተን እያዝናና እያሳቀ የተለያዩ ነገሮችን እያመጣ ሳይደብራችሁ እንዲገባችሁ ለማድረግ የቻልነውን ያህል ጥረት እናደርጋለን። እናንተን ምን ታደርጋላችሁ? በሥነ ሥርዓት ማስታወሻችሁን ይዛችሁ አካሄድ፣ እኔ እዚህ ጋር ዩቲዩብ ላይ ስትማሩ ከዚህ እዚህ አሁን ሃንድርድ ዴይዝ ኢንግሊሽ ማራቶን እዚህ ቻሌንጅ ላይ ማለት ነው፣ ዩቲዩብ ላይ ስትማሩ ምንድን ነው ማድረግ አለ መጀመሪያ የሚያስፈልገኝ ምንድን ነው ዩቲዩቡን መጀመሪያ ቪዲዮን ከፍቼ በደንብ አድርጌ አዳምጠዋለሁ፣ እከታተለዋለሁ። ምን ከመያዜ በፊት ማስታወሻ ከመያዜ በፊት እከታተለዋለሁ። ከተከታተልኩት በኋላ ስለዚያ ነገር የሆነ ሌሰን ይገባኛል አይደል? ከገባይ በኋላ ምን አደርጋለሁ ማለት ነው? ማስታወሻ ይይዛለሁ ማለት ነው። ሁለተኛ ከፍተዋለሁ። ምን ይይዛለሁ? ማስታወሻን፣ እያያዝኩ አኬፕ ኖት፣ ማስታወሻ እያያዝኩ መጀመሪያ። ዝም ብሎ ማየቱ ምንም እንደዚህ ማየቱ ጥቅሙ ምንድን ነው ብለሽ ብትይ የምንሰጣቸው ድራማቲክ ሆኑ ሲኖች ይኖራሉ፣ ሪል ላይፍ ድራማቲክ ሲን ይኖራሉ። ከአክሽኑ ጋር እያያያዝን በራሳችን ጊዜ ትርጉሙ መገመት እንዲገባን እዚ ጋር የሆነ ነገር ኢምፕሬሽን ይኖረናል፣ የሆነ ኢሜጅ ይኖረናል፣ ስለሌሰኑ የሆነ ማፕ ይኖረናል። እሱን ከያዝን በኋላ ሁለተኛውን ኖት እየያዝን ምናምን መከታተል እንችላለን ማለት ነው። ጥያቄ ስሩ ስትባሉ ግን ጥያቄውን መስራት ይኖርባቸዋል። መዓት ጥያቄዎችን ነው የምንሰራው ማለት ነው። ጥያቄ መስራት አለባችሁ። አድርጉ። ስፖክን ላይ ይህን ይህን አድርጉ ተብሎ ኢንስትራክሽን ሲሰጥ አድርጉ። ራይቲንግ ላይ እንደዚህ አድርጉ ሲባል አድርጉ። የማይገባችሁን ነገር ኮሜንት ሴክሽን ላይ ጻፉ። የቴሌግራም ሊንካችንን የተለይ እናስቀምጠናል። ዩቲውብ ዲስክሪፕሽን ስር እናስቀምጥና ቴሌግራም ላይ ደግሞ መልሶች ይለቀቃሉ ማለት ነው። ምን እናደርጋለን? ትምህርቱ እንማራለን፣ ጥያቄው እናንተ ትሰራላችሁ። መልስ የት ላይ ይለቀቃል? ቴሌግራም ቻናል ላይ እዛ ጋ ይለቀቅላችኋል ማለት ነው። የት እናገኘዋለን? ቪዲዮ ዲስክሪፕሽን ስር እናስቀምጣለን። መቼም፣ ከመቶ ቀናት በኋላ እንግሊዝኛ በማያዳግም መልኩ በደንብ አድርጋችሁ እንደምትችሉ ተስፋ አረጋለሁ። በዚህ ሰዓት በነገራችሁ ላይ እጅግ ቴክኖሎጂ በዘመነበት ሰዓት እንግሊዘኛ አለመቻል ማለት በጣም እኔ እንጃ በጣም ቀልድ ነው የሚመስለው ማለት ነው። ድሮ ይህንን ቻንስ አልተገኝም አይደል እንዴ። ኢንተርኔት የሚባለው የዓለም ነርቨስ ስርዓት ነርቨስ ሲስተም ስርዓት ዓለምን ከአንዱ ዓለም ያንን ከዚያኛው የሚያገናኝ እጅግ በጣም ትልቅ የሆነ ሀብት ነውና። ዩቲዩብን በመጠቀም እንግሊዝኛችሁ ቤታችሁ ቁጭ ብላችሁ ከየትኛው ቦታ ሆናችሁ ማሳደግ ጥሩ ነው። እንግሊዝኛ መማር የሌክዥሪ ጉዳይ አይደለም፣ የቅንጦት ጉዳይ አይደለም። እንግሊዝኛ መማር የቢዝነስ ጉዳይ ነው። እንግሊዝኛ መማር የስርዓተ ትምህርት ላይ በትምህርታችን ጎበዝ እና ጎበዝ ያለ መሆን ጉዳይ ነው። እንግሊዝኛ ቢዝነስን ይነካል፣ እንግሊዝኛ ቴክኖሎጂውን ይነካል። የማይነካው ነገር ስለሌለ እንግሊዝኛን እንደ ሌግሬ እንደ ቀንጦ ሳትወስዱ በዚህ መቶ ቀናት ውስጥ ግን ወጥራችሁ በደንብ አድርጋችሁ እንትን ማለት አላባችሁ ማለት ነው። አንዳንዴ እንግሊዝኛን በሁለት ሳምንቴ ባንዶሬ በአስር ቀኔ ምናምን እችላለሁ ብሎ በቃ መርቅኖ የገባ ሰው ከተወሰነ ቀናት በኋላ ይተዋል። ለምን መሰላችሁ? እሱ ባንዴ በዶው ማጠናቀቅ ነው የሚፈልገው፣ እና ይሄ የስንፍና ማይንድሴት ማስወገድ አለባቸው። የስንፍና አመለካከት ማለት ነው። ሁሉም ነገር ጊዜ ይፈልጋል። ሁሉም ነገር ራሱን የቻለ ጥረት ይፈልጋል። ሁሉም ነገር ልምምድ ይፈልጋል። ስለዚህ በልምምድ በጥረትና ሪሊስቲክ በሆነ ከነባራዊ ዓለም ጋር እኩል ሊሄድ በሚችል እውነት በሆነ ነገር ላይ ተመርኩዛችሁ ትምህርታችሁን ተማሩ። ከዚህ በተረፈኛ እንግዲህ ዝግጅታችን ዛሬ ሌትም ቀንም፣ ሌትም ቀንም የምንዘጋጀው የእናንተ ክላስ እንዳይሰለቸው ለማድረግ ታንች ፎ ዋችን ዲስ ኢዝ ዩኒክ ኢንግሊሽ ወር ዩ ካን ለርን ኢንግሊሽ ዩኒክሊ ይላል። ነገ ዳይዋን ይቀጥላል ይላል ቀን አንድ ይቀጥላል። መቶ ቀን ያው ማራቶን ሲባል ትንሽ ሰፋ ሰፋ ያሉ ነገሮች ይኖራሉ። ለማስፈልጌ ነው። ተክፈዋችን ጋይዝ